ጤና ይስጥልኝ፣ እንደምናመሻችሁ ተመልካቾቻችን። የእሳቱን የቢዝነስ ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ይሳሉብዮ ነኝ። አብራችሁን ቆዩ። የቢዝነስ ዜናዎችን አጋር የሆነው ኦሮሚያ ባንክን እናመሰግናለን። መንግሥት ለአምራች ኢንዱስትሪው ዘርፍ በሰጠው ትኩረት ዘርፉ እየተነቃቃ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገለጹ። ዘርፉ የኢትዮጵያን ብልጽግና ለማረጋገጥና መዋቅራዊ ሽግግርን ለማምጣት ወሳኝ መሆኑንም ገልጿል። ሚኒስትር ዴታው ለዚያ እንደገለጹት በዘርፉ የአሰራር ስርዓት ማሻሻያዎችና ተወዳዳሪ የሚያደርግ አዲስ የኢንዱስትሪ ፖሊሲ ተዘጋጅቷል። ከፌዴራል እስከ ክልልና ከተማ አስተዳደር እየተካሄደ ያለው የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎችን የማምረት አቅም ከ46 በመቶ ወደ 61.2 በመቶ ከፍ ማድረጉንም አስረድተዋል። የኢንዱስትሪዎች የማምረት አቅም ወደ 46 ፐርሰንት ነው የነበረው። አሁን ላይ 61 ነጥብ ሁለት አምጥቷል። በዚህ ባለፉት ሶስት አመታት በቅንጅት ይሄ የአምራች ኢንዱስትሪ ዘርፉ ችግር እየተፈታ በመምጣቱ የማምረት አቅም አጠቃቀማቸውን መሻሻል ችሏል። ተኪ የኢንዱስትሪ ምርቶች ላይ ውጤታማ ተግባራት መከናወናቸውንና ባለፉት 9 ወራት 3.1 ቢሊዮን ዶላር በሀገር ውስጥ መተካት መቻሉን ገልጸዋል። የሀገር ውስጥ የገበያ ድርሻ ከነበረበት 30 በመቶ ወደ 44 በመቶ ማደግ መቻሉንም ነው ሚኒስተር ዴታው የገለጹት። ውጭ ይገቡ የነበሩ በምርቶች በተለያየ በጨርቃ ጨርቅ ማንሳት እንችላለን። በብረትና ኢንጂነሪንግ በምግብና መጠጥም ስናነሳ በብዛት ያላቸው ሀገር ውስጥ መተካት ችለናል። ይሄ በብር ሲተካ በዘንድሮ 9 ወር ወደ 3.1 ቢሊዮን የአሜሪካ ዶላር ሀገር ውስጥ ተክተናል። ይሄ የገበያው ድርሻ ከነበረበት 30% አሁን ወደ 44% ደርሰናል። የኢትዮጵያ ታምርት ንቅናቄ የአምራች ዘርፉ ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት በኩል ስኬታማ እንዲሆን እያስቻለው ይገኛል።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 የኢትዮጵያ ታምርት ከመጀመሪያው ሁለተኛው፣ ከሁለተኛው ሶስተኛው ብዙ እድሎችን አምጥቶልናል። ከገበያ ትስስር ጋር ተያይዞ የመንግስትን ኃላፊዎች ከማግኘት ጋር ተያይዞ ገዢዎቻችንን በቅርበት ከማውራትና ደግሞ ለእኛ አገልግሎት የሚሰጡንን የመንግስት ተቋማትንን ደግሞ ቀጥታ አግኝተን ለማናገር እድሉ ተፈጥሮልናል። ጦሳ ኢንጂነሪንግ በአሁኑ ሰዓት ለ50 ሰራተኞች የስራ እድል ፈጥሯል። የተለያዩ ሙያ ያላቸውን ሰራተኞች ይዞ ይሰራል ማለት ነው። ከአምስት ዓመት በኋላ ምስራቅ አፍሪካ ላይ ሙሉ በሙሉ እቃዎቹን ሸጦ ተገልጋዮቹ ደግሞ ኢትዮጵያ ውስጥ የሚመረተውን የጦሳ ኢንጂነሪንግ ምልርት ጥሩ መሆናቸውን የሚመሰክሩበት ጊዜ እንደሚሆን አስባለሁ። ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች መሆኑን አሜሪካዊ የአፍሪካ ፖለቲካና ኢኮኖሚ ጉዳዮች ተንታኝ ላውረንስ ፍሪማን ገለጹ። ተንታኙ በኢትዮጵያ የሚገኙ የጨርቃጨርቅና አልባሳት፣ የብረታ ብረትና የስኳር ፋብሪካዎችንና ሌሎች የማምረቻ ኢንዱስትሪዎችን ጎብኝቷል። ቅድስት ተማሙ ተጨማሪ አላት። ኢትዮጵያ በአምራች ዘርፉ እድገት እያስመዘገበች ትገኛለች። የማምረቻ ኢንዱስትሪዎችን የጎበኙት የአፍሪካ ፖለቲካና ኢኮኖሚ ጉዳዮች ተንታኝ ላውረንስ ፍሪማን ኢትዮጵያ በማምረቻው ዘርፍ የጀመረችውን ሽግግር ይበልጥ ማፋጠን እንዳለባት አሳስበዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ለማምረቻው ዘርፍ እድገት ወሳኝ መሆኑን ጠቅሰው፣ በዚህም ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች ነው ብለዋል። ይህ ሁኔታ ኢትዮጵያ የራሷን የማምረቻ ዘርፍ መዳረሻ ለመገንባት ያላትን ቁርጠኝነት እንደሚያሳይ አስባለሁ። ይህ ደግሞ ሁሉም አይነት የኢኮኖሚ እንቅስቃሴ ውጤታማ እንዲሆን አስፈላጊው ጉዳይ ነው። የኢትዮጵያ ተግባር ስኬታማ ቢሆንም በተቀሩት የአፍሪካ ሀገራት ግን እንቅስቃሴው የጎላ አይደለም። ኢትዮጵያ በበኩሏ በዚሁ ዘርፍ እድገት ለማስመዝገብ በቁርጠኝነት እየተጓዘች ነው። የአፍሪካ ፖለቲካና ኢኮኖሚ ጉዳዮች ተንታኙ አክለውም ባለፉት ዓመታት በኢትዮጵያ በማምረቻው ዘርፍ የስራ ዕድል የተፈጠረላቸው ዜጎች ቁጥር እየጨመረ መምጣቱን ተመልክቻለሁ ነው ያሉት። አሜሪካ ለማምረቻው ዘርፍ በሰጠችው ትኩረት ነው የተገነባቸው። ይህ በሌሎች የኢኮኖሚ ዘርፎች ሊተካ የሚችል አይደለም። ዛሬ በጎበኘኋቸው ፋብሪካዎች ያየሁት ነገር በጣም ተስፋን የሚያጭር ነው። በዚህም በተመለከትኩት ነገር በጣም ደስተኛ ነኝ። በኢትዮጵያ ለእድገት ያለው ቁርጠኝነትና በጎ አመለካከት በእርግጠኝነት ላይ የተመሰረተ ነው። ይህም እንደ ህዳሴ ግድብ ካሉ ሌሎች ስኬቶች ጋር ተዳምሮ ኢትዮጵያ ትክክለኛ እድገት በማስመዝገብ ላይ መሆኗን ያረጋግጣል። ኢትዮጵያ በእድገት ላይ መሆኗን መመልከቴ ደግሞ በጣም አስደስቶኛል። ዘገባው የኢዚያ ነው። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ131 ብር እየተገዛ በ133 ከ62 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ131 ብር ከ91 ሳንቲም እየገዛ በ134 ብር ከ55 ሳንቲም እየሸጠ ነው። እነዚህንና ና ሌሎች ዓለም አቀፍና የድፍድፍ ነዳጅ ተያያዥ ግብይት መረጃዎችን አብረን እንከታተል። ተመልካቾቻችን ለኢቲቪ 57 የያዝናቸው የኢቲቪ 57 የያዝ ናቸው የቢዝነስ መረጃዎቻችን እነዚህ ነበሩ። ከኛ ጋር ስለነበራችሁ እናመሰግናለን።